ኦርቶዶክሳውያን፣ እነዚህ ሁለት ትንቢቶች መፈጸም ሲጀምሩ ይበልጥ ራሳችሁን ለንስሐ አዘጋጁ። የቱርኩ ፕሬዝደንት ሞት፣ የመሬት መንቀጥቀጡን ተያይዞ የሚመጡ ሁለት ደም አፋሳሽ ጦርነቶች። በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላመ ክርስቶስ ከሁላችን ጋር ይሁን። ውድ ክብራን ሚዲያ ቤተሰቦች፣ ከቀናት በፊት የቆጵሮስ ኦርቶዶክስ ቤተክርስቲያን ሊቀጳጳስ የሆኑትን የብፁዕ አቡነ ኒዎፊጦስ ዘቆጵሮስን ትንቢቶች የሚመለከት መረጃ አጋርተናችሁ ነበር። ዛሬ ደግሞ እኚሁ ብፁዕ አባት ከሌሎች ስውራን አባቶች የሰሟቸውን ትንቢቶች ለዓለም ማጋራት ጥለዋል። እነዚህን ትንቢቶች ያጋሩት ከዛሬ ዓመት በፊትና ከዛሬ ስድስት ዓመታት በፊት ሲሆን ትንቢቶቹን ስውራን አባቶቹ ያዩት ደግሞ ከዛሬ ሃያ ዓመትና ከዚያም ቀደም ብሎ ባሉት ጊዜያት ነው። ለዛሬ ያዘጋጀንላችሁ መሰናዶ እኚሁ ሊቀጳጳስ ብፁዕ አቡነ ኒዎፊጦስ በቀጠናው ይሆናል ያሏቸውንና ቀድመው ከስውራ ስውራን አባቶች ከሰሟቸው ትንቢቶች መካከል የቱርኩ ፕሬዝደንት ሞት፣ በቀጠናው ይደረጋሉ ተብለው ከሚጠበቁ ደም አፋሳሽ ጦርነቶች መካከል አንዱ የሩሲያና የቱርክ ጦርነት፣ እንዲሁም በቀጠናው ታይቶ የማይታወቅ የመሬት መንቀጥቀጥ ይከሰታል የሚለውን ነው። የአባ ኒውፊጦስ ዘሞርፉን ወይም የአባ ኒውፊጦስ ዘቆጵሮስን ሙሉ የትንቢት ንግግራቸውን በአማርኛ ተርጉመን ወደ እናንተ እናደርሳለን። እባካችሁ ቪዲዮውን እስከ መጨረሻ በማየት ላይክ በማድረግ በኮመንት ሀሳባችሁ በማጋራት ለወዳጆቻችሁ በማድረስ አግዙን። ለዚህ ቤት አዲስ ከሆነ ክብራን ሚዲያ እንባላለን፣ ስለ ቅዱስ ቤተክርስቲያን እናወራለን። ሰብስክራይብ አድርጉና ተወዳጁን ወደ ቪዲዮ አለፍን። አቡነ ኒዎፊጦስ እንደዚህ የሚል ጥያቄ ከዚያው ከመድረክ ላይ ቀረበላቸው። ጉባኤ ሰዎችን ሰብስበው ሲያስተምሩ ሲያለ ነበር ይህ ጥያቄ ቀረበው። እንደዚህ የሚል ጥያቄ እንደው ከባዱ ጊዜ የተባለ የሚጠራው ትንቢት ከመፈጸሙ አስቀድሞ ልናያቸው የምንችላቸው ምልክቶች አሉ ወይ እነሱን ሊነግሩን ከ ምናልባትም ደግሞ በግሪክ እና በቱርክ መካከል ይደረጋል ተብሎ የሚጠበቀው ጦርነት ቀን ቆጠራው ተጀምሮ ይሆን ወይ? በዚህ ዓመትስ ሊጀመር ይችላል ወይ? ቅዱሳት መጻሕፍትንና የቅዱሳንን ሕይወት በማጥናት የሚታወቁ አንድ የግሪክ ዓለም አቀፍ ግንኙነት ሊቅ አለቱ ንጉሥ እየተባለ የሚጠራው ዮሐንስ ከተኛበት ነቅቷል፣ ከእግዚአብሔር የተሰጠውን ተልእኮ ለመወጣትም ተዘጋጅቷል። እንደዚሁም ደግሞ ቁስጥንጥንያንም ሊቆጣጠራ ተዘጋጅቷል። እውነት ነው ብለው ያምናሉ። ሆይ ይህንንስ ጉዳይ በማለት አጠገባቸው የተቀመጡት ካህን ከጉባኤው ተሰብስቦ የተሰጣቸውን ጥያቄ ለአቡኑ ያቀርባሉ። ውድ የክብራን ሚዲያ ቤተሰቦች ዘ ማርብልድ ኪንግ ወይም አለት የሆነው ንጉስ የሚለው ትውፊት በአብዛኛው በግሪክና በቆጵሮስ ኦርቶዶክሳውያንና ክርስቲያኖች በእጅጉ የሚታመን ትውፊት ነው። ይህ ሃይማኖታዊ ይዘት ያለው አፈ ታሪክና ትንቢት ንጉስ ቆስጠንጢኖስ ስድስተኛን የሚመለከት እንደሆነ ታሪክ ያስረዳል። በ1453 ገደማ የቤዛንታይን ኢምፓየርን ሲመራ የነበረው ቆስጠንጢኖስ ስድስተኛ በኮንስታንቲኖፕል ወይም ቁስጥንጥንያ የምትገ ዙፋኑ ከተወሰደች እና በኦቶማን ቱርኮች ከተሸነፈ በኋላ ለሰዓታት እንደ ወታደር ሲዋጋ ቆይቶ በመጨረሻም በአንድ የእግዚአብሔር መልአክ ወደ አለትነት እንዲቀየር ተደርጎ አለት ሆኖ ከምድር በታች በሚገኝ ዋሻ እንዲቀመጥ ተደርጓል ብለው ያምናሉ። ጊዜው ሲደርስም ማርማሮ ሜኖስ ቫሲሊያስ እያሉ የሚጠሩትና ዘማርብልድ ኪንግ አለት የሆነው ንጉስ እየተባለ የሚጠራው ንጉስ ቆስጠንጢኖስ ስድስተኛ ከእንቅልፍ እንደሚነቃ ከአለትነት ወደ ሰውነት ቀይሮ በመምጣት ከቱርኮች ጋር ተዋግቶ በድጋሚ የቀድመዋን ቁስጥንጥንያ ያውኗን ኢስታንቡልንና መሃሏ ላይ የምትገኘዋን የቀድመዋን የቆስጠንጢኖስን መቅደስ የሆነችውን ሃጊያ ሶፊያን ለእኛ ለኦርቶዶክሳውያን አሳልፎ ይሰጠናል ብለው የሚጠባበቁት ንጉስ ነው። ጉባኤው ብፁዕ አቡነ ኒዎፊጦስን ይህንን ታሪክ ያምናሉ ወይ? ንጉሱስ አሁን ከእንቅልፋቸው ነቅተዋል ብሎ አንድ ሊቅ የተናገረውስ የእውነት ነው ወይ ብለውን የጠየቋቸው። ከዚያ አስከትለውም በዓለማችን ላይ ፍቅር የሚጸናውስ መች ነው? ፍቅር የሚነግሰው መች ነው? ይህ ሁሉ መከራ የሚያበቃውስ መች ነው ብለው ይጠይቋቸዋል። ይህን ጊዜ ብፁዕ አቡነ ኒዎፊጦስ ዘሞርፉ እንዲህ በማለት መመለስ ይጀምራሉ። የውላችሁ ይህንን ነገር ተናግሬ እጨርሳለሁኝ። አንድ እግዚአብሔር ሰው እንደዚህ ያለኝ። ይህ የምላችሁ ሰው አስቀድሞ አባ ቭሜኒዎስን ለማየት ሲጸልይ እንደነበረ ቀደም ብዬ ነግሬያችሁ ነበረ። አባ ቭሜኒዎስም ለዚህ ሰው የቅዱሳንን የቅድስና ደረጃ ያሳየው ነበረ። በተለይ በዘመናችን የተነሱትን ቅዱሳን ይህ የምላችሁ ታላቅ የእግዚአብሔር ሰው በአንድ ምስጢራዊ ቦታ ይኖራል። ማንነቱንም ያለበትንም ቦታ አልነግራችሁም። ምክንያቱም ምስጢሩንም ስውራን ቅዱሳኑንም እንፈልጋቸዋለን። እናም የቱርክ የጦር መርከቦች በቆጵሮስ የውሃ ክፍል ላይ መተው ወታደራዊ ልምምድ ሲያደርጉ በብስጭት እንደዚህ ብዬ ጠየቅኩት። እርግጥ እኔ ከረጅም ዓመታት በፊት ለቆጵሮስ ሕዝብ ይሄ እንደሚከሰት አስጠንቅቄ ነበር። ምክንያቱም ምን እንደሚፈጠር ቅዱሳኑ ቀድመው ነግረውኝ ነበር። እነዚህ ከራስ የፈጠርኳቸውም ነገሮች አይደሉም። አባ ኒዎፊጦስ በንግግራቸው መሃል ፊታቸውን ወደ አንዲት የባለስልጣን ሚስት አዙረውም እንደዚህ አሏት። የባለቤትሽ የሥራ ባልደረባ የሆነ የመንግስት ከፍተኛ ባለስልጣን በሚኒስትር ደረጃ ኃላፊነት ያለበት ሰው ወደ እኔ መጥቶ አወራን። ስለዚህ በስልጣን ላይ ያሉ ሰዎች፣ ቅዱሳን አባቶችና ቅዱሳን ሰዎች እንዴት ወደፊት የሚመጣውን ነገር እንደሚያዩ ያውቃሉ። ከዚያም እንደ እምነታቸው ልቅ ሥራዎችን ይሠራሉ። ነገር ግን ይህንን ባያደርጉ እግዚአብሔር ከስልጣናቸው ሽሮ በነ የነሱ ቦታ ሌላ ሰው ይተካል። ምክንያቱም ክርስቶስ ኦርቶዶክስና ግሪካዊነት እንዲጠፋ አይፈልግም። በገዛ ፈቃዳችን የመረጥናቸውና ያደረግናቸውን ኃጢያቶች ሁሉ ከላያችን ላይ ቆርጠን እስከምንጥልባት ጊዜ ድረስ እንፈተናለን። ቀዶ ጥገና ያስፈልገናል፣ እልቅ የሆነ ቀዶ ጥገና። ይህ ቀዶ ጥገና የሚሆነው ደግሞ በሶስተኛው የዓለም ጦርነት ነው። ምክንያቱም ሁሉም ሰው ከባድ ፍርሃት ውስጥ ይገባል። ቆጵሮስ እንኳ በጦርነት ውስጥ ድርሻ ባይኖራት ባትሳተፍ፣ እርግጥ ቆጵሮስም ግሪክም በዚህ የዓለም ጦርነት ላይ አይሳተፉም። ይሁን እንጂ ጎረቤቶቻችን መሳተፋቸው አይቀርም። እንደውም አንዳንዶቹ በኒውክሌር የጦር መሳሪያ ይደበደባሉ። ቸርኖቤል ላይ የተከሰተው የኒውክሌር ፍንዳታ ምን ያህል ሰዎች ላይ ተጽዕኖ እንዳሳደርና ምን ያህሎችን ለካንሰር እንደዳረገ ታውቃላችሁ። ሩሲያ የኒውክሌር የጦር መሳሪያዎችን ወርውራ ቱርክን ብትደበድባት ብላችሁ አስቡ። በነገራችን ላይ ሩሲያዎች ቱርክን በኒውክሌር የጦር መሳሪያ እንደሚመቱ ዛሬ ይነግራል። ቱርክ ደግሞ ጎረቤታችን ናት፣ አጠገባችን ናት። ስለዚህ ከዚህ እግዚአብሔር ሰው ጋር ስነጋገር በእጅጉ የተቆጣሁትና ልቤ የነደደው ምንም እንኳን በእግዚአብሔር ሰዎች እየተመራሁኝ፣ ምንም እንኳን ኦርቶዶክሳውያን ቅዱሳን የተናገሯቸውን ትንቢቶች ለዓመታት ጥልቅ የእግዚአብሔር ሰው በሆነ ሰው እየተመራሁኝ ሳጠና ብቆይም፣ ይህ ጥልቅ የሆነ የምላችሁ የእግዚአብሔር ሰው በአንድ ወቅት ምን ብሎኛል? የጳጳስ ስራው የቅዱሳንን ትንቢት ማጥናት ነው ብሎኛል። ለምን ቢሉ እውነተኛውና ሀሰ ሐሰተኛውን ትንቢት ለይቶ ለማወቅ። ምክንያቱም ሐሰተኛ ትንቢቶችም አሉና አይደል እንዴ? ሰይጣን ግራ መጋባትና ጥርጣሬን ለመፍጠር ሲል በሁሉም ቦታ ጣልቃ ይገባል። አንዳንድ ስልጣን ላይ ያሉ ሰዎች በታላቁ ቅዱስ በቅዱስ ፓይሲዮስ የትንቢት ንግግሮች ላይ ለምን እንደሚያሾፉና እንደሚያላግጡ እኮ ይገባናል። ቅዱስ ይገባናል። ቅዱስ ፓይሲዮስ ከታላላቅ ኦርቶዶክሳውያን ቅዱሳን መካከል አንዱ ነው በእውነት እግዚአብሔር ምሕረቱን ያድለን። ውድ የክብራን ሚዲያ ቤተሰቦች ትርጉሙ ይቀጥላል። እግረ መንገዳችንን ግን ላይክ እንድታደርጉ በኮመንት ማሳባችሁን እንድታጋሩን ለማስታወስ ያህል ጣልቃ ገባን። ወደ ቪዲዮ ስንቀጥል አባ ኒዎፊጦስ ዘሞርፉ እንደዚህ አሉ። እኔንስ ይበልጥ በእጅጉ የሚያስጨንቀኝ እስራኤላውያን የኢራንን የኒውክለር ፕሮግራም በቦምብ ለመደብደብ ያላቸውን እቅድ በሚመለከት የሰማሁ ትንቢት ነው። ይህንን ትንቢት ለእኛ የሰጡን ወይም የነገሩን ደግሞ መናኙ፣ በብዙዎች ዘንድ ስማቸው የማይታወቀው አባ ቴዎድሮስ ዘአዮ ፋራንጊቲስ ናቸው። ክሬት ውስጥ በሚገኘው የአስቶ ሩሲያ ተራሮች እግር ስር ባለ አጌዮ ጎፋራንጎ በሚባል ቦታ ነው የሚኖሩት። ከአመታት በፊት በ2016 ነበር፣ በሰሙነ ህማማት ከዚህ ዓለም ድካም ያረፉት። እሳቸው ምን አሉን? ልጆቼ ሆይ አንድ ቀን ቡናችሁን ፉት በምትሉበት ማለዳ እስራኤል የፋርሶቹን ወይም የኢራኖችን የኒውክሌር ማብላያ ጣቢያ በቦምብ ደበደበች የሚል ዜና ትሰማላችሁ። ያን ጊዜ ነው እንግዲህ የዓለማችን ታላላቅ ክስተቶች የሚጀምሩት። ቀላል ቀላሉን አይደለም፣ ከባድ የሚባለው። እስራኤል በኢራን ኒውክሌሮች ላይ የምትፈጽመው የቦምብ ድብደባ ከመከሰቱ ጥቂት ቀደም ብሎ ግን የቱርኩ ፕሬዚደንት ኤርዶዋን ይወድቃሉ። ይህንን ስትመለከቱ የዓለማችን ከባድ የሚባሉት ክስተቶች እየተፈጠሩ እንደሆነ አስተውሉ። እስራኤሎቹ ደግሞ በግልጽና ያለምንም ማለባበስ ዓላማችን ነው ግባችን ነው በማለት ሲናገሩ፣ ፕሬዚደንት ትራምፕም ይህንን የእኛን ዓላማ ይደግፋል በማለት በግልጽ ሲናገሩ፣ ሩቅ የነበሩት ነገሮች ቅርብ እየሆኑ እንደመጡ ገባኝ። ምን ያህል ቅርብ ናቸው ልናቅ አንችልም። ያንንም ምክንያቱም የእያንዳንዱ ታናሽ ሰው ንስሐ እነዚህን ከባድ ጥፋቶች ወደ ኋላ ሊገፋቸውና ሊያረቃቸው ይችላል። ስለዚህም የምህረት ጌታ የሆነው ክርስቶስ ለብዙ ሰዎች ለተጨማሪ ሰዎች በምድር ላይ የንስሐ ጊዜን ይሰጣቸዋል በእኛ ንስሐ መግባት ምክንያት። ይህንን የእግዚአብሔር ሰው እንደዚህ ብዬ ጠየቅኩት። ወንድሜ ስለዚህ ጉዳይ ምን ታስባለህ አልኩት። እሱም እንዲህ ሲል መለሰልኝ። አባቴ ሆይ እኛ በርካታ ትንቢቶችን ተናግረናል። እነዚህ ትንቢቶች ደግሞ ከአሁን ጀምሮ መፈጸም ጀምረዋል። ከዚያ አስከትሎ ያለኝን ልብ በሉ። ከዚህ በኋላ እነዚህ ትንቢቶች የሚዲያዎች ሰበር ዜናና አርዕስተ ዜና ናቸው። ከዚህ በኋላ ትንቢትነታቸው አብቅቶ አርዕስተ ዜናና ሰበር ዜና ሆነዋል። ከዚህ በኋላ እነዚህ ትንቢቶች ሲፈጸሙ በቴሌቪዥን እና በሬዲዮ ላይ እንሰማቸዋለን፣ እናያቸዋለን። የእኛ ግዴታ እውነተኛውን ከሐሰተኛው ትንቢት መለየት ነው። ይህ ጉዳይ ምድራችንን ቆጵሮስን የሚያሳስብ በመሆኑ የሶስት ቀናት ያህል ከባድ የሆነ ፍርሃት ይገጥመናል። ገና ነው፣ አላለፍነውም። ይህንን የፍርሃት ቀን አብዛኞቻችሁ የቱርክ መርከብ የቆጵሮስ ውሃን የከበበ ጊዜና የጦር ልምምድ ያደረገ ጊዜ ይህ ሶስት የፍርሃት ቀን እሱ ነው ብላችሁ አስባችሁ ሊሆን ይችላል። አይደለም። ከዚያም እዚያው ጉባኤ ላይ ወዳለችው የባለስልጣኑ ሚስት ፊታቸውን ያዞሩና፣ እመቤቴ ይህንን አደጋ አስቀድሞ ከተገነዘቡ ሰዎች መካከል ብቸኛው የርሶ ባለቤት ይመስለኛል፣ ከዚያ የቆጵሮስ ፕሬዚደንት፣ እንደዚሁም ደግሞ የመከላከያ ሚኒስትር። አብዛኛው ቆጵሮሳውያን ግን ይህንን አደጋ አልተገነዘቡትም ነበር። የኔን ሐሳብ ከጠየቃችሁኝ ሀገረ መንግስቱ ለህዝቡ ይህንን አደጋ ይፋ አለማድረጉና ህዝቡን አለማስፈራራቱ ጥሩ ነው። ነገር ግን ምንም እንኳን እነዚህ አደጋዎች እንደሚመጡ አስቀድሞ የታወቀ ቢሆንም እነዚህ ክስተቶች አሁን ላይ እየተከሰቱና አደጋነታቸው ፊት ለፊት እየተጋረጠ ቢሆንም ንስሐ የሚገባው ሰው ቁጥር ግን በጣም ጥቂት ነው። ቅድስተ ቅዱሳን ወላዲተ አምላክም በሐዘን ሆና ያቀረበችብን ቅሬታ ይሄ ነው። እመቤታችን ለቅዱሳን አባቶች እንዲህ አለች፣ ኦርቶዶክስን የዓለም ሃይማኖት ላደርጋትና ላሳድጋት በየዓለም ጫፉ ቤተክርስቲያን እንዲተከል ለማድረግ ፈለኩኝ። ከናንተ የፈለኩት ነገር ግን ምንድነው? ጥቂት ንስሐ። ጌታ ሆይ በደልኩኝ በሉና ወደ ጌታችሁ አልቅሱ፣ ወደ ልጄ አልቅሱ አለችን። ተመልከቱ የህዝብ ተወካዮች ምክር ቤት አባሎቻችንን ከየትኛውም ፓርቲ ይምጡ የሚያረቁትንና የሚያወጡትን ህግ ተመልከቱ። እስኪ አቡነ ኒዎፊጦስ እያወሩ ያሉት ስለ ግብረ ሰዶማውያን ህግ ነው፣ ቅርብ ጊዜ በግሪክና በቆጵሮስ ስለ ፀደቁት። እግረ መንገድ ቪዲዮውን ላይክ እያደረጋችሁ በኮመንት የእናንተንም ሐሳብ አጋሩን ወደ ቪዲዮ እንለፍ አባ ኒዎፊጦስ እንደዚህ ሲሉ ቀጠሉ እስኪ ከየትኛውም ፓርቲ የሆኑ የፓርላማ አባላቶቻችን የሚያጸድቁትንና የሚያወጡትን ህግ ተመልከቱ እስኪ ይሄንን ከተፈጥሮ የተጣረሰ ፀረ ተፈጥሮ የሆነ ህግ በግሪክና በቆጵሮስ የሚገኙ የፓርላማ አባላት ያስተላለፏቸውን ህጎች ይው የአቲኪ እመምኔት የሆኑት በክርስቶስ ብርሃን የሆነላቸው እኛ ቅድስት ሴት እነዚህ የግብረ ሰዶማውያን ህጎች የተፈጥሮ ቀውስና ቁጣ እንደሚያስከትሉ ነግረውን ነበር በህጎቹ የተነሳ ተፈጥሮ ታምጽባ ታመቻችኋለች ብለውን ነበር። ምድር በተለያየ ቦታ ጉድጓድና ሽንቁር ትሆናለች። አፏን ትከፍታለች፣ ሕንፃዎችንም ትውጣለች። ታይቶ የማይታወቅ የመሬት መንቀጥቀጥ ይሆናል። ምክንያቱ ደግሞ በሁሉም የዓለም ክፍል እየተፈጸመ ባለ ኢተፈጥሯዊ በሆነ የኃጢአት ድርጊት ምክንያት ነው። አሁን ላይ ነገሮች በጣም አደገኛ የሆኑ ነው። እኛ እነዚህን ሕጎች ተቃውመን ስንናገር ወደ እስር ቤት ይወረውሩናል። ጭንቅ ውስጥ ባሉ ሰዎች ላይ ትችት እየሰነዘራችሁ ነው፣ እየፈረዳችሁባቸው ነው በማለት ይከሱናል። እንዴ ጭንቅ ውስጥ ያሉትማ መተው ችግራቸው ምን እንደሆነ እየተናዘዙልን እኮ ነው። በእብሪት ልባቸው ባበጠው ላይ ምን እንደሚፈጠር የምናየው ይሆናል። ስለ ትንቢቶች ከዚህ በላይ መናገር አልችልም። እኛ እንደ አንድ ኦርቶዶክሳዊ ክርስቲያን በእነዚህ ቀደም ብዬ በጠቀስኳቸው ሁለት ምልክቶች ላይ አይናችንን ልንተክል ይገባል። አንደኛ የቱርኩ ፕሬዝደንት ኤርዶዋን መውደቅ ነው። ፕሬዝደንቱ የሚወድቁት አንድም በፖለቲካዊ ሽንፈት ሊሆን ይችላል፣ አንድም ደግሞ በህመም ሊሆን ይችላል። አንዳንዶች በጤና ህመም ምክንያት ይሞታሉ ይላሉ፣ አንዳንዶች ደግሞ በፖለቲካ ከስልጣናቸው ይወርዳሉ ይላሉ። እኔ የትንቢት ርጓ ወስጥ ልገባ አልችልም። ነገር ግን ባንድም ይሁን በሌላ መንገድ ኤርዶዋን ከስልጣን መውረዳቸው የማይቀር ነው። ከኤርዶጋን ቀጥሎ በቱርክ የፖለቲካ ስልጣን ላይ የሚወጡ ፖለቲከኞች ድንገት ስልጣን እጃቸው ላይ የገባ የድል አጥቢ አርበኞች ናቸው። በሌላ ቋንቋ ስለ ፖለቲካ ይሁን ስለ ስልጣን ምንም አይነት እውቀት የላቸው። ምንም እንኳን የኤርዶጋንን ስህተቶችና የኤርዶጋንን እብሪት ለማስተካከል ቢሞክሩም ቱርክን ግን ወደ ባሰ ቀውስ ነው የሚጨምሯት። ምክንያቱም እነዚህ ሰዎች የቦስፑሩስን ሰርጥ ይዘጉታል። ውድ የክብራን ሚዲያ ቤተሰቦች ቦስፎረስ እየተባለች የምትጠራው ሰርጥ በዓለማችን ላይ እጅግ ዋጋ ካላቸው የነዳጅና የሌሎች እቃዎች መተላለፊያ ከሆኑ ሰርጦች መካከል አንዱ ናት። በቱርክ ኢስታንቡል አቅራቢያ የምትገኘው ይህቺ ሰርጥ በዋነኝነት ስንዴና ነዳጅን ከሶስት ሀገራት ማለትም ከሩሲያ፣ ዩክሬንና መካከለኛው ኤሽያ የምታስተላልፍ ናት። ቪዲዮ እስካሁን ከተመቻቹ ላይክ ማድረጋችሁን እንዳትረሱ፣ በኮመንት ሃሳባችሁን አጋሩን። አሁንም ወደ አቡነ ኒዎፊጦስ ስንቀጥል ወሳኙን የቦስፎረስ ሰርጥ ወይም ወሽመጥን ይዘጉታል ከዚያ በኋላ ወዳጆቻቸው ወይም ወዳጅ ይመስሏቸው የነበሩት ሩሲያዎች በአንድ ሌሊት ወደ ጠላትነት ይቀየሩባቸዋል። ከዚያ በኋላ በቱርክ ውስጥ በሩሲያ ሚሳኤሎችና ቦምቦች የማይደባደብ አንድም ከተማ አይኖርም። ከዚህ ችለት ጀምሮ ቆጵሮስ በዓለም ፖለቲካ ላይ የምትጫወተውን ሚና ትጀምራለች። የሶስት ቀን ፍርሃት እየተባለ የሚጠራው ትንቢት ከኤርዶዋን ሞት በኋላ ይምጣ ወይም በፊት እርሱን አላቅም አላቅም። ነገር ግን ልንፈራ ይገባናል። ምክንያቱም የጥበብ መጀመሪያው እግዚአብሔርን መፍራት ነው ይለናል መዝሙ መዝሙረ ዳዊት ለንስሐ በጸጸት እንንበረከክ ዘንድ ልንፈራ ይገባል። ስለዚህም መንበርከካችን፣ መጸለያችን፣ ንስሐችንና በእንባ መጸጸታችን ለምድራችን ብዙ በረከት ይዞ ይመጣል። ከ1967 እንደ አውሮፓውያኑ ዘመን አቆጣጠር በፊት ኤሶፍ ሎሬንጾስ በተባሉ ቅዱስ አባት የተነገረው ትንቢትና ኋላ ላይ የተፈጸመ በረከት አንድ ነገር ቢኖር ቆጵሮስ ያለምንም ደም መፋሰስ ነጻ ትወጣለች የሚለው ነው። እጅግ ከባድ ብሔራዊ የሶስት ቀን ፍርሃት ይገጥመናል ከአንዳንድ ክስተቶች ጋር ነገር ግን በ1974 ክ እንደፈጸመበችብን አይነት ወረራ አይነት ጦርነት አይኖርም። ሌላኛው ለቆጵሮስ የተገባላት ቃል ኪዳንና ቆጵሮስን ችግር ለአንዴና ለመጨረሻ ጊዜ ይፈታል ተብሎ የታሰበው ቃል ኪዳን ምንድነው? በርካታ ቱርኮች በቱርክም ይሁን በቆጵሮስ ያሉት ይጠመቃሉ፣ ኦርቶዶክስ ይሆናሉ። ስለዚህ በሌሊት ማህሌትና ሰዓታት የምንሳተፍ በትርጓሜ ቤትና በሰርክ ጉባኤ የምንሳተፍ ተንበርክከን የምንጸልይና የምንጾ በሙላችን እኛ ክርስቲያኖች ይህን እያደረግን ካልሆነ እናድርግ። እኛ ተወዳጅ ክርስቲያኖች የነ እነዚህ አዲስ የሚጠመቁ ክርስቲያኖች የሃይማኖት አስተማሪዎች እንሆናለን። ልክ ለሞግዚትነት ወደ ቆጵሮስ እንደሚመጡ በየዋህነት ይህንን እንደሚሏችሁ እንደ ፊሊፒን ሴቶች ማለት ነው። እስኪ ስለ ክርስቶስ ንገረኝ እባክን፣ ኦርቶዶክስ ክርስቲያን እንደሆን አጥምቂኝ ይሏችኋል። አንዳንዶቹ በእርግጥም ተጠምቀዋል። ያልገደልናቸውን ማለቴ ነው ሲሉ ጉባኤው ላይ የነበረው ምእመን፣ እያማተበ አውካካ። አቡነ ኒዎፊጦስ ያልገደልናቸውን ፊሊፒንሶች አጥምቀናቸዋል ማለታቸው በቆጵሮስ የተፈጸመውን የውጭ ሀገር የቤተሰ ሰራተኞች ግድያን ማውገዛቸው ነው። አንድ የቆጵሮስ ብሔራዊ ዘብ መኮንን ከ2018 እስከ 2019 ድረስ ሰባት የሚጠጉ የፊሊፒንስ፣ የኔፓል፣ የህንድ፣ የሮሜኒያ ዜግነት ያላቸውን ሴቶች ከደፈራቸው በኋላ ገድሏቸዋል። ይህ በቆጵሮስ ታሪክ ተደርጎ የማይታወቅ፣ ተሰምቶ የማይታወቅ ነገር መሆኑን ተከትሎ ቆጵሮሳውያን ከባድ የሆነ ቁጣቸውን በአደባባይ ገልጸው ነበር። የገደላቸውን ሰዎች አስከሬን በሻንጣይ እያደረገ በባህር ውስጥና በማዕድን ማውጫዎች ቦታ የሚጥለው ይህ መኮንን ሰባቱንም ሰዎች መግደሉን አምኖ በሰባቱም እያንዳንዳቸው የእድሜ ልክ ስርዓት ተፈርዶበታል። ቪዲዮ ከተመቻቹ ላይክ እያደረጋችሁ፣ በኮመንት ሃሳባችሁን እያጋራችሁን ቆዩ። አባ ኒዎፊጦስ እንደዚህ ሲሉ ቀጠሉ። ስለዚህ ጉዳይ አንድ ነገር ማለት እፈልጋለሁ። ከነዚህ ሁሉ ነገሮች መካከል፣ ከዜናዎቹ መካከል አሳለፍነው ቅዱሱ የህማማት ሳምንት መካከል አንድ ዜና ሰማን። ምንም እንኳን ለብዙዎቻችን ዜናው ያን ያህል ጉዳይ ያልነው ባይሆንም ታላቁ ተሐራሚው ባህታዊው መናኒው አባ ኤሚሊያኖስ ዘስሞን ጥጥራ አረፉ። እንዴት ያሉ ታላቅ ቅዱስ አሉና፣ አቡነ ኒዎፊጦስ ስሜታቸው ተነካ። እንባቸውም ከዓይናቸው ላይ ወረደ፣ ሳግም ጉሮሯቸውም ሞልቶ ለጥቂት ደቂቃዎች መናገር አልቻሉም። እዚያም እንዲህ ሲሉ ቀጠሉ፣ አያችሁ ይህን ቅዱሶ ስማቸውን ብቻ ስጠራ ፍጹም ስሜታዊ ይሆናለሁ፣ ብለው ከእንባቸው ጋር ታገሉ። ከዚያም እንደዚህ አሉ፣ ነገር ግን ደግሞ በሀገራችን ቆጵሮስ ደግሞ በርካታ ዜናዎችን ሰማን። በህማማት ሳምንት የሴቶች አስከሬን በሻንጣ ታሽጎ አገኘን። ሁሉም ቆጵሮሳዊ ነው በድንጋጤ የቆመው። ከዚያም አንዳንዶች ችን ገዳዩ ቆጵሮሳዊ አይደለም፣ ቡልጋሪያዊ ነው፣ ከሌላ ከየትኛውም የዓለም ክፍል ሊሆን ይችላል የመጣው እያለን ስንናገር እንሰማለን። ልክ እኛ በምድር ላይ ያለን መልአክ የሆንን ይመስል፣ አንድ እንኳን ኤጲስቆጶስ፣ አንድ እንኳን ሊቀ ጳጳስ፣ እኔን ጨምሮ ግብዝነታችንን ለማጋለጥ አደባባይ አልወጣም። አንዳንድ ዘጋቢዎች አንዳንድ ነገሮችን ያወራሉ። የሚያወሩት ነገር ምንም እንኳን ከሀዘን ቢሆንም፣ ነገር ግን አወራራቸው አምላክ የለም ከሚለው ዘጋቢ ጋር የተዛመደ ነው። በስታቭሮቮኒ የሚገኝ አንድ የእግዚአብሔር ሰው ብቻ ስለ እውነት ቆመ ለሀያ ዓመታት ያህል በአደባባይ ተናግሮ የማያውቀው አባ ሳቫስ አንዲት አጭር ደብዳቤ ብቻ ላከ። እኔ ያየሁት ፊሌሌፍትሮስ እየተባለ በሚጠራው የቆጵሮስ ጋዜጣ ላይ ነው። ስለ እኛ ግብዝነት ነው የጻፈው፣ ስለ ሁላችንም። በዚህ ደብዳቤው ላይ እንዲህ ያለ አባ ሳቫስ፦ ይህ ሁላችንም የምንፈርድበትና የምናወግዘው ምስኪን ካፒቴን ምናልባት ቄቶቻችን እንሆናለን ስለ ወንጀሎቹ እግዚአብሔር የንስሐ ሕይወትን ይሰጠው ዘንድ የጸለይንለት ስለ ገደላቸውና በሻንጣ ውስጥ ስላሸጋቸው ሴቶች እጅግ ልባችን ነደ ወደደ በቁጣ ተቃጠልን። ሁለቱን የገደላቸውን ህፃናትን ጨምሮ ማለት ነው። ስለነሱ አንጀታችን ተንሰፈሰፈ፣ ልባችን በሐዘን ተሰበረ። ሁላችንም እልም ያልን ግብዞች ነን። የእውነት ክርስቲያኖች ሆነን ቢሆን ኖሮ ይሄ ገዳይም ቢሆን እንዲህ ያለ ውርደት ውስጥ አይገባም ነበር፣ ህፃናቱም ተገድለው አስከሬናቸው በሻንጣ ውስጥ ታሽጎ አይገኝም ነበር። ያወጣነውን ህግ ምክንያት አድርገን ስንትን ህፃናት በውርጃ ሰበብ ገድለናል። ታዲያ ያን ሁሉ ህፃናት በውርጃ እየገደልን ስናበቃ ሁለት ህፃናትና አምስት ሴቶች ተገደሉ ብለን በድንጋጤ ጸጉራችን የሚቆመው ለምንድን ነው ምክንያቱም አስቀድሞውኑ አውሬነት የተጠናወተው ማህበረሰብ ፈጥረናል እኮ ይህ አውሬ ደግሞ ያለ ከልካይ ያሳደደን ነው አሁን ስለዚህ ስለዚህ ነገር ትሁትና እውነተኞች ልንሆን ይገባናል ሊመጣ ባለው ታላቅ አለም አቀፍ ለውጥ ሊጨነቁ የሚገባቸው መካከለኛ ምስራቅ ያሉ ሰዎች ብቻ አይደሉም ቅዱሳን አበው ስለ አሜሪካ የተናገሯቸውን ትንቢቶች እናጋራ ብንል ግማሽ የሚሆነው የአሜሪካ ህዝብ ወዳጅ ካልሆንን ብሎ ይጠራ ነበር እግዚአብሔር ለሁሉም የዓለም ህዝብ የራሱ ቅዳለው አዎንታዊም ይሁን አሉታዊ የሆኑ ክስተቶች ከተሏቸዋል። እነዚህ የምድንባቸው መድኃኒቶች ናቸው። ነገር ግን ቆጵሮሳውያን፣ ግሪኮች፣ ሩሲያዎች፣ ሮሜኒያኖችና ሌሎችም ሁላችን ኦርቶዶክሳዊ ክርስቲያን የሆንን በጥልቅ መንፈሳዊ አቋማችን የጸናን መሪም እንሁን ተመሪ፣ ገዢም እንሁን ተገዢ፣ አማኝም እንሁን ምዕመን ንጽህና ያስፈልገናል። በሚያሳዝን ሁኔታ ሰባቱን ሰዎች የገደለው ሰው ታሪክ የሚያሳየን ግን እንደ ጥንቷ ቆጵሮስ እንደነበራት ይሄ መንፈሳ ሰብአዊ መስፈርት የለንም እኛ። እግዚአብሔር ለንስሐ የሚሆነውን ጊዜ ይስጠን፣ የኔንም የእናንተንም ኃጢአታችንን ይቅር ይበለን፣ ይቆየን በማለት አቡነ ኒዎፊጦስ ንግግራቸውን አጠናቀቁም። ውድ የክብራን ሚዲያ ቤተሰቦች፣ እነዚህ በተለይ በምስራቁ ኦርቶዶክስ የቆጵሮስና ግሪክ አካባቢ ያሉ ገዳማውያን አባቶች የሚናገሯቸውና በቅርብ ጊዜ እየተፈጸሙ ያሉ ወይም ሊፈጸሙ ጫፍ ላይ የደረሱ ትንቢቶች ናቸው። እስከ ፍጻሜ ከተከታተላችሁ ላይክ እያደረጋችሁ፣ በኮመንትም ምን እንደተሰማችሁ እያጋራችሁን እንድታበረቱን በአክብሮ ጠየቅን። ሰላመ ክርስቶስ ከሁላችን ጋር ይሁን። ይቆየን።